በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የወላችሁ ወንድሞቼ እህቶቼ፣ የእግዚአብሔርን ቃል ስንሰማ እግዚአብሔር አምላክ ሆይ ተናገረኝ። እኛ እየተናገርን እዚህ ቆመን የምንናገረው ሰዎች እየተናገር ጌታ፣ አማኑኤል ኢየሱስ ክርስቶስ መድኃኔ ዓለም አንተ ተናገረኝ፣ አንተ ለእኔ የሚያስፈልገኝን ነገር ንገረኝ ቃልህን ስጠኝ የዕለት ምግቤን ቃልህን ስጠኝ ደግሞ ይሄ ቃልህ ውስጤ ገብቶ እኔን ይስራኝ እኔ ማልችለውን አንተ ትችላለህና በቃልህ ስራኝ በቃልህ አንጸኝ ለውጠኝ እያለ ነው መስማት ያለብን እኔ ተወልጄ ያደኩት ጊዮርጊስ ፒያሳ ነው ለትምህርት የተወሰኑ አመታት አጠቃላይ ሲደመሩ አምስት ለሚደርሱ አመታት ወጣ ገባ ያልኩኝ ገዳማት፣ እጄ ተመረ ያለው መንፈሳዊ ኮሌጅ፣ እጄ ተመረ ያለው እነኚህን ትምህርቶች ስማር የግብረ ክህነቱንም ትምህርት ከዛም መንፈሳዊ ኮሌጅም ስማር አንድ ጥበብ አርገው ቤተ ክርስቲያኑ ሲያሳድጉ የነገሩን ወንድሞቻችን እህቶቻችን፣ ደግሞ ትላልቆቹ ከደብራችን አስተዳደር ጀምረው የነበሩት አባቶች በኋላም ሊቃነ ጳጳሳት የሆኑት አባቶች የነገሩን የሚጠቅመን ነገር ምን ነበር? የትኛውንም ትምህርት ስንማር መሀሪ እግዚአብሔር አይኔን አብራልኝ አንፀኝ ብለን በትህትና እንድንማር ማድረጋቸው። እና ብዙ ትምህርት እንዲይዝ በብዙ መንገድ እንድጠቀም የነኝ አባቶቼ ምክር ለኔ የእውር ብርሃን መብራት ነበር። እግዚአብሔር ለሁላችንም ይሄን ይስጠል። አሁንም መንፈስ ቅዱስ ያስተምረን። መጽሐፈ መነኮሳት ላይ ያለች አንዲት ጸሎት አለች። እንደ ተቀመጣችሁ አብረን እንላለን። ኦ ክርስቶስ ወልድ እግዚአብሔር ሕያው አብርህ አእይንተ አልባቢየ ወክሥት አእይንተ ህሊናየ። ለየራሳችን ስለምንጸልይ ነው፣ ለጉባኤው የጉባኤ ነው። ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ አይነ ልቦና አይን አብራልኝ፣ እዝነ ልቦናዬን ክፈትልኝ ይላል። ረጅም ጸሎት ነው ግን ለአሁን ቼ ትብቃ። ስትደርሱበት እናንተ ራሳችሁ መጽሐፍ መነኮሳትን ከፍታችሁ ትጸልዩበታላችሁ። አሁንም አይነ ልቦናችንን ያብራልን እዝነ ልቦናችንን ይክፈትልን ጥበቡን ምስጢሩን ይግለጥልን። የቅዱሳን ጸሎታቸው በረከታቸው ከሁላችንም ጋር ትሁን። እዚ የዛሬው ትምህርታችን ርዕስ አማኑኤል የሚል ይሆናል። ማን አማኑኤል? ሁላችንም የዚህን ቃል ትርጉም ብንጠየቅ እንመልሳለን አይደለም። ምን ማለት ነው? እግዚአብሔር ማለት ነው እኮ በሉት፣ በደምብ እግዚአብሔር ከኛ ጋር ነው። እስኪ በሉት፣ እግዚአብሔር ከኛ ጋር ነው። ዳዊት ምን ይላል? ይበል እግዚአብሔር ይበል እስራኤል ይቅርታ፣ ይበል እስራኤል እስራኤል እንዲህ ይበል እግዚአብሔር ከኛ ጋር ነው ይበል፣ ይላል። አሁን እግዚአብሔር ከማን ጋር ነው? አሁንም ይሄ ሕዝብ ይህ የእግዚአብሔር ሕዝብ እስራኤል ዘነፍስ እንዲህ ይበል፣ እግዚአብሔር ከኛ ጋር ነው በሉት። በነቃ በተጋ በሚታዘዝ ልብት፣ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እስኪ እንደ እኔ ልጅ የወለዳችሁ ሰዎች እጆቻችሁን አውጡልኝ። ልጆች ያሏችሁ እኔ ሶስት ልጆች አሉኝ። ልጆቻችሁን እንዲያደርጉ ስትሏቸው ያላችሁትን እንዴት ሲያደርጉላችሁ ነው ደስ የሚላችሁ? ነቅተው አይደለም? ታዛዥ ሆነው ፈጥነው ሲያደርጉ ነው አይደለም? ደስ የሚላችሁ እግዚአብሔር ከኛ ልክ ይሄን ሕይወት ነው የሚጠብቀው። ለመንፈሳዊ ነገር እንድንዘገይ እንድንፈዝ ነው አይደለም እንዴ? እንድን እስኪ መቶ ሲነካኝ ውስጤ ሲሰራ አውቀዋለው ብለን እንድንፈዝ እግዚአብሔር አይፈልግም። አብረን እንበለው፣ እግዚአብሔር ከኛ ጋር ነው። አሜን። አማኑኤል፣ እግዚአብሔር ከኛ ጋር ነው። ይህ ጥቅስ ትንቢተ ኢሳይያስ ላይ ተደጋግሞ ታገኙታላችሁ። በተለይ ሁለት ጊዜ ተጽፈዋል። አማኑኤል ሆይ የክንፍህ መዘርጋት ምድሪቱን ከደነች ብሎ እግዚአብሔር በረድኤት፣ እግዚአብሔር በኃይል፣ እግዚአብሔር በማዳን የህዝቡን የአገሩን ጥበቃ እንዴት እንደሚጠብቅ እንዴት እንደሚጋርድ፣ እንዴት ከክፉ ነገር እንደሚሰውር ጽፎልናል። ሌላው ግን እጅግ በጣም የሚያስገርመው በአካዝ ዘመን የተነገረው ትንቢት ነው። ምዕራፍ ሰባት ላይ ትንቢተ ኢሳያስ ምዕራፍ ሰባት ላይ እንዲህ እናነባለን። እንዲህም ሆነ በይሁዳ ንጉሥ በኦዚያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረአሶን የእስራኤልም ንጉሥ የሮሚዮ ልጅ ፋቁሄ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏትም አልቻሉም። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የህዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ ይለናል። ሁለት ትላልቅ ብዙ የሆኑ ነገስታት ሊወሩህ መጥተዋል ተብሎ ለኢየሩሳሌሙ ንጉሥ የዳዊት የልጅ ልጅ ሆኖ ዙፋን ላይ ለተቀመጠው ሰው ተነገረው። እግዚአብሔርም አየ። የህዝቡ ልብ የኢየሩሳሌም ሰዎች ልብ ነፋስ፣ የበረሃ ነፋስ ዛፍን እንደሚያወዛውዝ ምን ብሏል? ተወዛውዘዋል፣ ፈርተዋል። ብዙ ሰራዊት ነው፣ ብዙ ሕዝብ ነው፣ ሊያጠፋን ነው ብለው ፈርተዋል። እግዚአብሔርም ኢሳያስን አለው አንተና ልጅህ ያሱ አካዝን ትገናኙ ዘንድ በልብስ አጣቢ እርሻ መንገድ ወዳለው ወደ ላይኛው የኩሬ መገናኛ መስኖ ውጡ። እንዲህም በለው ተጠበቅ፣ ዝምም በል ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጠለሸቶች ስለ ሶርያና ስለ ረአሶን ስለ ሮሚዮን ልጅ ቁጣ አትፍራ፣ ልብህ አይድከም ይለዋል። አትፍራቸው፣ እነኚህ ሁለቱ ነገስታት ከባባድ ናቸው፣ ብዙ ሰራዊት አላቸው። አዎ አንተ ትንሽ ነህ፣ ግን ምን አትበላለው? አትፍራ፣ ልብህ አይናወጥ። እንዲያውም የሚጠሱ ጠለሸቶች ናቸው ያለ የተቃጥሎ አድሮ ያለ ቀንጨት ቢተክሉትም ዛፍ አይሆንም አይደለም። አደለም እንደገና ለሌላም ነገር እናውለው ቢሉ፣ ያው ጠለሸት ነው። ዝም ብሎ ከማቆሸሽ ያለፈ ብዙ ትርጉም የለውም። አትድከም ካለው በኋላ ሶሪያ ኤፍሬም የሮሚዮም ልጅ ወደ ይሁዳ እንውጣ፣ እናስጨንቀውም፣ እንስበረውም የጣብኤል ልጅ እናንግስበት ብለው ክፋት ስለመከሩበት ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም ይላል። አንድ ነገር ከእግዚአብሔር ካልሆነ አይጸናም። ከእግዚአብሔር ካልሆነ ምን አይልም? አይሆንም። ሰዎች ከእግዚአብሔር ጋር ይሁኑ እንጂ አማኑኤል ጋር ይሁኑ እንጂ እኛ ከእግዚአብሔር ጋር ሆነን ሰይጣን ቢመክርብን ደጋሚ ቢደግምብን ሟርተኛ ቢያሟርትብን ክፉ አድራጊ ክፉ ቢሰራብን ሰዎች ወጥመድ ቢያዘጋጁብን አይሆንም አይጸናም እኛ ከማን ጋር ከሆን ከእግዚአብሔር ጋር ከሆን አይሆንም እና አይጸናም በለው አለ ይለናል አዎ ለሁላችንም እግዚአብሔር እንዲያደርግልን አጋንንት የሚመክሩብን ምክር እድሜያችንን ሊወስዱ ዘመናችንን ሊበሉ ጉልበታችንን ሊያባክኑ ሀብት በረከታችንን ሊወስዱ ለእግዚአብሔር እንዳንገዛ ሊያረጉን በጸጋ እንዳንኖር ሊያደርጉን፣ አጋንንት የመከሩባችሁ የመከሩብን ምክር አይሁን፣ አይጽና፣ አይስራ፣ እግዚአብሔር ያፍርስባቸው። ኃይል አጋንንትን አይሆንምና አይጸናም በለው ካለ በኋላ የሚገርማችሁ ቃል ቀጥሎ እናያለን። የሶሪያ ራስ ደማስቆ፣ የደማስቆ ራስ ረአሶን ነው። በ60 ዓመት አመት ውስጥ ኤፍሬም ይሰብራል፣ ህዝብ አይሆንም። ኤፍሬምም ራስ ሰማርያ ነው። የሰማርያም ራስ የሮሚዮ ልጅ ነው። ባታምኑ አትጸኑም። እግዚአብሔር ደግሞ አካዘን እንዲህ ብሎ ተናገረው ይላል። እዚ ጋር ሁለተኛውን ቃል ልንገርላችሁ። ሰው የሚጸናው ምን ሲያደርግ ነው? ሲያምን ነው አደለም? ስለዚህ ኢሳያስ ምምን አለ? ባታምኑ ምን አታደርጉም? አጸኑ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ለምን። አሁን ጽና፣ አይዞ፣ በእግዚአብሔር እመን። ሚኒም ነገር አትሆንም። እነዚህ ሰዎች ምንም አያደርጉህም አለው። አሁን አካዝ ግራ ገብቶታል፣ ተጠራጥሯል። ንጉሥ ነው የእሱን ሰራዊት ያውቃል። ንጉሥ ነው የሌሎች ሀገሮች መረጃዎች አሉት። የሁለቱ ሀገሮች የሶርያና የኤፍሬም ነገስታት ብዙ ናቸው፣ መረጃ አለው። ስለዚህ ተጠራጠረ፣ አልችላቸውም ብሎ ግራ ገብቶታል። ምልክት ለምን አለው፣ ከጥልቅ ቢሆን ይቅርታ፣ ከከፍታ ቢሆን ከአምላክ ከእግዚአብሔር ምልክትን ለምን አለው። አካዝም አልለምንም እግዚአብሔርንም አልፈታተንም አለ። በጣም ይገርማል። አንዳንድ ሰዎች እንደዚህ ነን፣ በርትተን ማድረግ የምንችለውን ነገር በትህትና ልንሸፍነው እንፈልጋለን። እንደዚህ አይነት ትህትና ጤናማ ትህትና አይደለም። ክርስቲያኖች፣ አረኔ አላገለግልም፣ አረኔ ንስሓ አልገባም፣ እንዲህ በኋላ አስተመልሼ እንዲህ በሆን አረኔ የጌታ ስጋና ደም አልቀበልም፣ ተመልሼ ኃጢአት ብሰራስ ወደ ቤተ ክርስቲያን መቅረብ አሀይ፣ እኔ አልችልም፣ እነሱ ይችላሉ፣ ብርቱ ናቸው ብሎ በትህትና ስም ህይወቱን የሚያባክን ሰው አለ። እግዚአብሔር እንዲህ አይነት ትህትና አይወድም። እና ኢሳያስ ገሰጸው። ምን አለው መሰላችሁ? እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክመዋለ። እግዚአብሔር ለምኑኝ፣ ምልክትን ፈልጉ፣ እኔ የምትፈልጉትን ላርግላችሁ፣ ብቻ እናንተ በርቱ ሲላችሁ እርሱን ምልክትን መለመን ትታችሁ እግዚአብሔርን ለምን ታደክማላችሁ? ሰውን ማድከማችሁ አንሶ ነው ወይ እግዚአብሔርን የምታደክሙ የሚል ተግሳ ሰጣቸው። ክርስቲያኖች ሁል ጊዜ እግዚአብሔር ከኛ ጋር ነው። እግዚአብሔር ከማን ጋር ነው? ከኛ ጋር ነው። ንስሐ ብንገባ ይቅር ሊለን ከኛ ጋር ነው። የለመንነውን ሊሰማን ከኛ ጋር ነው። ለችግራችን መፍትሄ ሊሰጠን ከኛ ጋር ነው እግዚአብሔር አባት ሆይ ይሄን አርግልኝ እባክህ ብለን ብንለምነው ሊያደርግልን እግዚአብሔር ከኛ ጋር ነው። እምቢ ማለት አለመለመን፣ አለማንኳኳት፣ አለማድረግ ነው እግዚአብሔርን ማድከም። አባት ሆኖ እንደ ልጅ እንድንጠይቀው ፈቅዶልን ያን አለማድረግ ነው እግዚአብሔርን የሚያሳዝነው። እግዚአብሔር እንደ ሰው ስለሚደክም አይደለም ማድከማቸው የተባለው ስለሚያዝንብን ነው። ኢሳያስ እግዚአብሔርን የምታደክሙ ብሎ የተናገረው ስለዚህ፣ ጌታ ራሱ ምልክት ይሰጣችኋል፣ እንሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለን። እግዚአብሔር ይክበር ይመስገን። ድንግል ምን ታደርጋለች? ትጸንሳለች። ወንድ ልጅ ምን ታደርጋለች? ትወልዳለች። ስሙን ማን ትለዋለች? አማኑኤል ብላ ትጠራዋለች። ይሄ ምልክት ይሆንላችኋል አለን። ይሄን ምልክት ሰጣቸው። አካዝ በጣም ነው የሚገርማችሁ ጌታችን ኢየሱስ ክርስቶስ የተወለደበት ቤተሰብ አባል ነው። በዳዊት ቤት አለ አካዝ። ከአካዝ እየቆጠርን ስንሄን ነው እመቤታችንን የምናገኛት። አካዝ ከዳዊት ቤት የሆነ ክርስቶስ ከሚወለድበት ቤተሰብ የሆነ ነው። ስለዚህ በገዛ ቤተሰብህ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ስሙን ማን ይሉታል አለ? አማኑኤል። ትርጓሚው ምንድን ነው? እግዚአብሔር ከኛ ጋር ሆነ ማለት ነው። ምልክታችን ይሄ ነው። አዎ አማኑኤል፣ ዛሬም እግዚአብሔር ከኛ ጋር ነው። እኛ እንደና አካዝ የምንጠብቅ አይደለንም፣ ሆኖ የምንቀበልነን ከአካዝ በኋላ ከሰባት መቶ ዓመት በኋላ ጌታ ተወልዷል። እኛ ደግሞ ከሁለት ሺህ ዓመት በፊት ድንግል ጸንሳለች፣ ወንድ ልጅ ወልዳለች። ስሙን ማን ብለዋለች? አማኑኤል ብለዋለች። መቤታችን ቅድስት ድንግል ማርያም ጌታን እንደ ጸነሰች በመላኩ ስራት ስርዓት ጠባቂዋ ሊሆን የተሰጠው ዮሴፍ ፈራ። ፈርቶ በስውር ሊተዋት ሲል ጻድቅ ስለነበረ ነው በስውር ሊተዋት ያሰበው። እርሱ ያውቃል፣ ንጽህናውን ያውቃል፣ የእርሷንም ንጽህና ያውቃል። ይህን እያወቀ ግን ቢናገር ጸንሳለች ብሎ ቢናገር የሚከሰተው በድንጋይ መወገር ነው። እሷ በድንጋይ እንዳትወገር ጻድቅ ስለሆነ፣ ጽድቁ ደግሞ ምንድን ነው ስንል የጻድቅ ስራ ኃጢአትን መሸፈን ነው ይለናል። በሉት እስኪ የጻድቅ ስራ ምንድን ነው? ኃጢአትን መሸፈን ነው። የኃጢአተኛ ስራ ሲባል የሰውን ነውር እያወጡ በመናገር መርካት፣ የጻድቅ ስራ በመሸፈን እግዚአብሔርን ማክበር። ስለዚህ እንዲህ ይለናል በስውር ሊተዋት አሰበ። ምን ስለሆነ? ጻድቅ ስለሆነ። ከዛ መልአኩ ተገለጠለት፣ ሌሊት በሕልም ተኝቶ እያለ እጮኛህን ማርያምን፣ ማርያም ለመውሰድ አትፍራ። ከእርሷ የተጸነሰው በመንፈስ ቅዱስ ነው። ሕዝቡን ከኃጢአት ያድናቸዋልና ስሙን ኢየሱስ ብለህ ትጠራዋለህ። ይህም በነቢዩ በኢሳይያስ የተባ የተነገረው ትንቢት ፍጻሜ ነው። እንሆ ድንግል ትጸንሳለች፣ ወንድ ልጅ ትወላለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይሆኗል አለው። ከእንቅልፉ ነቃ። አማኑኤል አለው ጠበቀ ከዚያም በኋላ የተባለውን ነገር ፈጸመ ይለናል። አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። እግዚአብሔር ከፍጥረቱ ጋር በሦስት መንገድ አብሮ ሆኗል። አንድ እግዚአብሔር የሌለበት ስፍራ እግዚአብሔር የሌለበት ቦታ የለም። ማንኛውም ሰው እግዚአብሔርን ቢፈልገው ሊያገኘው ብዙ ርቀት እንደሄደ አይጠበቅበትም። እግዚአብሔር ከኛ ይልቅ ለእኛ ቅርብ የሆነ አምላክ ነው። ለፍጥረቱ ሁሉ የሚገኝ ነው። እግዚአብሔር የሌለበት ቦታ የለም። ክርስቲያኖች፣ የኛ ቤተክርስቲያን ልቅ እንዲህ ይላል አንተ ትቀርቦ ለርዕሴ እንርዕሴ ለኔ ከልም አንተ ለእኔ ትቀርበዋለ ይላል። እውነት ነው። ጆሮዬ ለአይኔ፣ አፍንጫዬ ለአይኔ፣ ከንፈሬ ለጥርሴ ካለው ቀረቤታ ይልቅ እግዚአብሔር ለኔ ምን ነው ካልፎች ቅርቤ ነው። ለፍጥረቱ ሁሉ እግዚአብሔር በህልውና ቅርብ ነው። ምክንያቱም እግዚአብሔር የሌለበት ስፍራ የለም። እግዚአብሔር ምሉዕ በኩል ሄ ነው ከሚያምነውም ከማያምነውም ጋር በአምላክነት በሁሉ ቦታ በሁ ይህ ያለ እግዚአብሔር ለሰው ሁሉ በህሊናው ይናገራል። በአጋጣሚ በሚመስሉ ነገሮች ይናገራል። በተፈጥሮ ይናገራል። የትምን ቦታ ገብታችሁ ይናገራችኋል። አንድ ነገር ልክ ያልሆነ ነገር ስትሰሩ የማያምን ሰው ነው የምላችሁ፣ አይ ልክ አይደለሁም የሚለው ስሜቱ የእግዚአብሔር ድምፅ ነው። ልዩነቱ ግን ያንን ድምፅ ይሰማና አንድ ሰው መንገዱን እያስተካከለ እያደገ ይሄዳል። ሌላ ሰው ደግሞ ባለበት ይቀመጣል፣ እየተወቀሰ እየተከሰሰ። እግዚአብሔር የሌለበት ስፍራ የለም፣ ክርስቲያኖች በሁሉም ነዋሪነቱ ምኑ በኩሌ በመሆኑ እግዚአብሔር ከሁላችንም ጋር ነው። ሁለተኛ በረድኤት ደግሞ እግዚአብሔር ለሰዎች በተለየ ሁኔታ አብሯቸው ይሆናል። ለምሳሌ አካዝ በነበረበት ኢሳያስ በነበረበት ዘመን እግዚአብሔር ተወልዶ አልታረቀንም። በረድኤት ግን ከነ አካዝ ጋር ከነ ኢሳያስ ጋር ነበር። ይህን እኛ ቤተክርስቲያን ሊቃውንት የረድኤት መንፈስ ይሉታል። ይሄ ማለት በዚህ ዘመን ላለን ሰዎች ሲተረጎም ምን ማለት መሰላችሁ? አንድ ሰው ቅድም እንደተባለው በሕፃንነቱ በ40 በ80 ቀኑ ተጠምቆ ወይም ተጠምቃ ክርስቲያን ነኝ እያለ ስጋዊ ሆኖ ሲመላለስ እግዚአብሔር ከብዙ ነገር ይጠብቀዋል። አይደለም? እግዚአብሔር ጥበቃውን አሳይቷችሁ አያውቅም? መልሱልኝ። አለማዊ ቦታ ላይ ሆናችሁ እግዚአብሔር ጥበቃውን አላሳያችሁም? አጥፊያችሁ በዚህ በኩል እየመጣ ይቅርታ መጥፎ ምሳሌ በመመሰሌ አንድ ግሮሰሪ ውስጥ ቁጭ ያለ ሰው የሚያጠፋው በፊት እየመጣ እንደ አጋጣሚ ሰውየው ዞር ብሎ እጁን ሲታጠብ ከሰይፍ ስለት አምልጦ የሚያቅ ሰው የለም። ወይም እንዲህ መሰለ አጋጣሚ ያለው ሰው የለም። መልሱልኝ። አለ ብዙ ጊዜ አምልጠናል። እኔ ይገርማችኋል፣ አላ አሰቦት ስላሴ ገዳም ነው መጀመሪያ ግብረ ዲቁና የተማርኩትና በባቡር እየሄድን። አንድ ካህን ከጎን ያሉ ትልቅ መነኩሴ ናቸው። በዚህ ጋር አንዲት እርጉዝ ሴት አለች እኔና በዛ በኩል ያለ ሰው ደግፈናት የቃ መጫኛ ባቡር ላይ ተጭንን ነው እየመጣን የነበረው እና አዋሽ ልክ ስንደርስ፣ ጉምሩኩ ጋር ስንደርስ ማለት ነው በጣም ሩጫ በዛ እና ባቡሩ እንደ መቆም ሲያደርግ እጀን ሳወርድ እርጉዟ ሴት በዛ በኩል ወዳለው ሰው እንደ ባሏ ነገር ነው መሰለኝ የነበረው እንዲህ ዘንበል ብላ ስትተኛ እኔ እጄን ሳወርድና የጉምሩክ ፖሊሶችን ለማምለጥ የሚፈልገው ሰውዬ የተደገፍነውን መኪና፣ የመኪና መጫኛ ባቡሮች አሉ አይደለም? እዛ ላይ ተጭነነው ይሄን ያለ ነውና በሩን በኃይል ሲከፍተው፣ ቅጽበቷ በጣም ናት የምትገርመኝ፣ አሁን ድረስ ሳስበው በነበርኩበት ሁኔታ በሩን ቢከፍተው፣ አንድ እኔን እጅ ገነጥላል፣ ሁለተኛ ነገር እርጉዝ ናት አጠገብ ያለችው ሴት፣ መጥፎ ነገር እናያለን አይደለም? እንዲህ አይነት አደጋዎች ብዙ ጊዜ ድናችሁ አታውቁም? መልሱ ክርስቲያን ሆናችሁ ንስሐ ገብታችሁ እየቆረባችሁ ኖራችሁ አገልጋይ ሆናችሁ ጻድቅ ሆናችሁ ነው የተረፋችሁት? መልሱ። ዓለማዊ ቦታ ላይ ሆነን እግዚአብሔር ረድኤቱን ከኛ አልነሳ። እግዚአብሔር በረድኤት ከፍጥረቱ ጋር ይሆናል። ስጋዊ ለሆነው ንስሐ ላልገባው እንኳን እግዚአብሔር ከእርሱ ጋር ሆኖ ከብዙ ነገር ያድነዋል። ይሄ ግን ጥሪ ነው፣ ወደ ሶስተኛው የእግዚአብሔር አብሮነት የሚያደርስ ጥሪ ሶስተኛው እግዚአብሔር ከኛ ጋር ሆነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ አምላክ ሰው ሆነ ማለት ነው። አምላክ ሰው ሆነ ማለት እግዚአብሔር ካንተ ጋር ነው፣ እግዚአብሔር ካንቺ ጋር ነው። ኃጢአትሽን ይቅር ብሎ በደልሽን ደምስሶ በሰማያዊ ስፍራ በመንፈሳዊ በረከት ባርኮሽ ወደ መንፈሳዊው ዓለም ወደ ክብር ወደ ጸጋ ወደ አገልግሎት ወደ እውነተኛው ነገር አድርሶሻል አድርሶሃል፣ አድርሶኛል ማለት ነው። ይሄ የእግዚአብሔር አብሮነትን የምናገኘው ስናምን ነው። አሁን ጥያቄ ልጠይቃችሁ። በስላሴ ታምናላችሁ? መልሱልኝ። እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማያት ወርዶ ከቅዱስ ድንግል ማርያም መወለዱን ታምናላችሁ? አዎ የሚባል መልስ የለም። እናምናለን ወይም አናምንም። ታምናላችሁ ስለ በደላችሁ ስለ ኃጢአታችሁ በመስቀል ላይ ተሰቅለው መሞቱን ታምናላቸው ታምናላቸው። ትናንት ትላንት ያከበር ነው በዓል መድኃኒ አለም እዚህም ተከብሯል፣ አይደለም የዓለም መድኃኒት እኛን ለማዳን በመስቀል ላይ ተሰቅሏል ብለን አምነን የምናከብረው ከብረው በዓል ነው። ታምናላቸው ወይ? ከሙታን በኃይልና በስልጣን መነሳቱን ታምናላቸው? በክብር ማረጉን ታምናላቸው። እንዲህ አይነት እምነት ያለው ሰው የመንፈሳዊን ህይወት የመጀመሪያ ደረጃ የጀመረ ነው። እንዲህ ግን እያመኑ ደግሞ ጳውሎስ የሚላቸው ስጋዊ ሰዎች አሉ፣ በስጋ የሚመላለሱ። እግዚአብሔር ዛሬ የሚፈልገው ከኛ ከስጋዊነት ወጥተን መንፈሳዊ እንድንሆን። ከክርስቶስ ጋር ሞታችሁ ከተነሳችሁ፣ ክርስቶስ ባለበት በዚያ በላይ በሰማይ ያለውን ይለናል። ቆላሲስ ምዕራፍ 3 ቁጥር 1 ላይ በሰማይ ያለውን እሹ በሰማይ ያለውን ፈልጉ፣ በዚያ ያለውን አስቡ፣ በዚያም ኑሩ ይለናል። እግዚአብሔር ይመስገን። አሁን ዛሬ ተጠራ ነው፣ ወደዛ ስፍራ እንድንገባ ነው። ክርስቲያኖች ክርስቲያኖች፣ እጅግ በጣም የምንወዳቸው ወንድሞቻችን፣ እዚሁ አንድ ከተማ ውስጥ ተወልደን ስላደገን አይደለም የተለየ ፍቅር ያለው ብዙ አገልጋዮች ከእናንተ ወጥተዋል። ብዙ መልካም ነገር ስለ እናንተ እንደሚያውቅ ሰው እንደ ቅርብ ሰው ነው የምነግራቸው። ጊዜያችሁን አታጥፉ። እግዚአብሔር ከእናንተ ጋር ነው። ከተቀምጣችሁበት ተነሱ። ከተደብቃችሁበት ውጡ። በጣም ይበቃል። ሰይጣን እንዲጫወትብን አንፍቀርበት። ሰዎች እኛ የማይሆን ቦታ ላይ ተቀምጠን ከእግራችን ተነስተው ጉልበታችን ከጉልበታችን ትከሻችን ከትከሻችን ራሳችን ከራሳችን ላይ ሌላ ቦታ ሲደርሱ ቁጭ ብለን ተመልካቻ ነው። እግዚአብሔር የቅርብ አምላክ ነው። እንነሳ። ጌዴዎን ነው የተባለው። መጽሐፈ መሳፍንት ምዕራፍ ስድስትን አንብቡ። ሁላችሁም መጽሐፈ መሳፍንት በሉ፣ ምዕራፍ ስድስት። የዛሬ ምንባብ ነው እሺ፣ ሙሉን ምዕራፍ ነው የምታነበው። ትምህርት የማጠቃልለው በዚህ ቃል ነው። በዚህ በመጽሐፍ መሳፍንት ምዕራፍ ስድስት ላይ ጌዲዮን፣ በጣም የሚገርማችሁ በወይን መጭመቂያ ውስጥ ስንዴ ይወቃል። ካለ ቦታው ማለት ነው ልክ እንደኛ ክርስቲያኖች ሆነንማ አሁን ቦታ እንደምንገኝ እና እዛ እየወቃ የእግዚአብሔር መልአክ ተገለጠለትና፣ አንተ ብርቱ ኃያል ሰው እግዚአብሔር ካንተ ጋር ነው አለ። እና እንዲህ ብሎ መለሰለት። አየው፣ ሲያዩ የእግዚአብሔር መልአክ ነው። ጌታ እግዚአብሔር ከኛ ጋር ከሆነ ይሄ ነገር ለምን በእኛ ላይ ደረሰ? አለው። ይሄ የደረሰባቸው በዚህ ምክንያት ነው፣ በዛ ምክንያት ነው ብሎ አላብራራለትም። አሁንም ቀጠለና እግዚአብሔር ከአንተ ጋር ነው፣ በዚህ ጉልበት ሄደ፣ እስራኤልን ነፃ አውጣ አለው። ምልክት ስጠኛል። እንደ አካዝ ሰነፍ አልነበረም ጌዲዮን ምልክት እባክህ አንድ ጊዜ አለ። አንዲት ነገር አስቀመጠ፣ ጨርቅ ነገር፣ ጸምር እኛ የምንላት ጸምር ዘጌዲዮን ብለን የምንላት በዚህ ዝናብ ይዝነብ አለ። ዝናብ ዘነበለት። ሌላው ደረቅ ይሁን አለ፣ ደረቅ ሆነለ ። ሁለተኛው በተቃሪ ና ያድርግልኝ ይሄ ደረቅ ይሁን፣ ያ ዝናብ ይሁን አለ። እንዳለ ሆነለት። አንድ ጊዜ ምልክት ስጠኝ አንዴ፣ እባክህ እባክህ እኔ ኃጢአተኛ ሆኜ እንዲህ በመጠየቅ ይቅርታ፣ ግን እባክህ አንዴ ምልክት ስጠኝ፣ መስዋዕቱን ሳቀርብ ተቀበልልኝ። ተቀበለለት። አንተ ከኔ ጋር ከሆንክ ከአሁን ማደርገውን አደርጋለሁ። ወዲያው መስዋዕቱን ተቀብሎለት ሄደ። አባቶቻችን መልኩ የመልአክ ቃሉ የአምላክ ይሉታል። በስጋ ከመገለጡ በፊት አምላክ ከተገለጠባቸው መንገዶች አንዱ ነው ብለው ይገልጡታል። እሱ ትርጓሜ ሌላ ጊዜ ይቆይልንና በዛ እሳት ውስጥ ግን አረገ ይለናል። ከዛ በኋላ ያለው ነገር ጌዲዮን ምን የሰራበት ነው? በጥቂት ጦር ከምድያማውያን እጅ ራሱና ቤተሰቡን ያዳነበት ነው። ወጣቶች ወንድሞቼ፣ ወደ ጎልማስነት እድሜ ያላችሁ እኩዮቼ፣ ዝቅ ያላችሁ በእድሜያችሁ ትናንሽ የሆናችሁ ልጆቻችን፣ እዚህ መዝሙር ያቀረብሸን ጭምር የምታገለግሉ ትናንሽ ልጆቻችን፣ ወንድሞቻችን፣ ቤተሰቦቻችን ከተያያዙበት ወጥመድ፣ ከአጋንንት አሰራር፣ ከሱስ የእኛ ማህበረሰብ ኦርቶዶክሳዊ ከተያዘበት ድንዛዜ እንድታወጡ እግዚአብሔር ጠርቷችኋል። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር ነው። እግዚአብሔርን እንደ አካዝ ሳትደክሙ እንደ ጌዲዮን በርትታችሁ ምልክትን ጠይቁት። ንስሐ ግቡ። ራሳችሁን ቅዱስና ንጹህ መስዋዕት አድርጋችሁ አቅርቡ። ከአሁን በኋላ የኃጢአት መሳሪያ አልሆንም፣ ያንተ መሳሪያ ሆናለሁ፣ ጌታ፣ የአምላኬ መድኃኒቴ ከእኔ ጋር የሆንከው አማኑኤል ተጠቀምብኝ በሉት እዚያ በኋላ ጌዲዮን በሶስት መቶ በማይሞላ ጦር መጽሐፍ ቅዱስ ሶስት መቶ ብሎ አስቀምጦልናል። እልፍ የሚባሉ ሰራዊትን አሸንፎ ከምድያማውያን ቀንበር ቤተሰቡን ነፃ እንዳወጣ ከአጋንንት ቀንበር ከዓለማዊነት ቀንበር ነፃ የምታወጡ ትሆናላችሁ። ለጥሪው እሺ ይበሉት። እግዚአብሔር እሺ ይበላችሁ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር ነው በርቱ እግዚአብሔር አብ ጸጋ እግዚአብሔር ወልድ ፍቅር እግዚአብሔር መንፈስ ቅዱስ ህብረት ከሁላችንም ጋር ይሁን ወስብሐት ለእግዚአብሔር